በምን ገባ? በልብስ ነው የገባሁት። ክርስቶስ ሰምራ ጸበሊታ የቤተሰቡ ምሩ ሰባት ሚሊዮን ሰራዊት ሰብስባ ሸኝታ መልሳ ልብሱን ለብሰው መጣች፣ መጣው ልብሱ አጽም የኔ ምልክት አጽም ነው ያለው። ልብሱ ላይ አጽም ነው፣ ከውጭ ነው የመጣው። ከዛ ለበሳችሁ ገባት ለብሳው ገባች። ይባስ ብላ ደግሞ ለብሳው ተጠመቀች። እኔ በምን ልውጣ ታዲያ? ሰራዊቴን በሙሉ ሸኝቼ እኔ በምን ልውጣ? ዋናው ምን ነበር ዓላማ? እሷሬም ከገባ ጀምሩ ምን አላረግኩት ነገር አለ? ምን አላረግኩት ነገር አለ? ሁሉንም ምልክትህ ምንም ነው። እስኪ ተናገር፣ እስኪ አሳይ። ይሄ ነው ምልክቴ። እኔ ባለ ሦስታኝ ነው። እኔ ባለ ሦስታኝ ነው። እኔ ሲሆኑ ጭፍራ ነኝ። እኔ ሲሆኑ ቃምቦ ነኝ። እንደዚህ እምላለሁ እኔ ሉሲፈር ነኝ። እንዲህ የሚፎክረው እንግዲህ በዓለም ላይ ነው ለገንዘብ ለሀብት ለዝና ብለው ሰዎች የሚያመልኩት ሀውልታለሁ አሜሪካ ሀገር ከተማውን፣ ሀገሩ ነው አሜሪካ፣ ሀገሩ ነው። ዓለምን ግን ይቆጣጠራል፣ ዓለምን ይገዛል። የዓለሙ ገዢ ዲያብሎስ፣ የጨለማው መንፈስ የተባሪ ነው። ይህንን እንድናሸንፍ ብቸኛ ስልጣን የሰጠን ጌታችን ኢየሱስ ክርስቶስ ነው። እባቡና ጊንጡን ትረግጡ ዘንድ የጨለማው መንፈስ ዳቢሎስን ሉሲፈርን ትረግጡ ዘንድ ስልጣንን ሰጧችሁ ያለው ጌታችን ኢየሱስ ክርስቶስ ነው። በስሙ ይሄ አጋንንት የው ተሸንፎ እዚህ ተዋረደልን። ክብር ለመድሃን ያለም ይሁን። መድሃን ያለ ሞቶልን ሞቶልን፣ እርሱ ብቻ ሞቶልን፣ እርሱ ብቻ ስጋው ተቆርሶልን፣ እርሱ ብቻ ደሙ ፈሶልን ያዳንን መድሃን ያለም ስሙ የተመሰገነ ይሁን። እንዳታገባ በቤተ ክርስቲያን ስርዓት ነው የምታገባው። ለዛ ለምን ለምን ለምን? እኔ ልጣ ምንድን? አንተ ሰላቢ፣ ሰላቢ፣ ሰላቢ! ድግምት መተት፣ ምን አደረጋቸዋል? ሙልጭ ነዋ፣ ሙልጭ። የተዳር መተት አለ፣ የትዳር መተት አለ። እንትን ባዶ እሷ ትሰራል፣ ባዶ እሱ እየበላ እየተኛ አጸኒ የሚላታል በፊት ትናገረው ነበር። አሁን እሺ ትላለች። እመቤት አቅም ስጭኝ ብርታ ስጪኝልአሁ ከእነ ልጆቹ ጡ ዛሬ ምን እንደሆነ አላውቅም። ለእረፍት ሲመጣ እንሄዳለን እዛለች። እየጠየቅ እንሄዳለን ብላ አስር ሰዓት ተነሳች ጸሎት ከሳሪስ የመጡት ከዛበ እንሂድ ስትለው እሱ እሺ ነው የሚለው። ችግር የለበትም። መጣችሁ ሌለ ልጇ በተለይ ትልቋ ልጇን ትምህርት ቤት ትሄዳለች። ከአቅሟ በላይ ከፍላ ነው የምታስተምረው። ልጆች እመቤቴ አደራ። ልጆች በየቀኑ ላይ ሲመጣ ገንዘብ መስለብ ነው በቃ መስለብ ትላለ እ ምቀኛ በዚህ ልክ ነው ያላት። ቤቷን ይፈልጋል። ያሳብዳል። ሳሪስ ነው የኖረችው። ገገችም ጊዜ አደለም። መጤ ነች። ለዛ ነው እኮ ረ ሌላ እዚህኛ የተመተተባት። አዎ፣ ሰላቢው እዚህ ያበላችሁ ሰው ቀንቶ ምን መንፈስ አለ እዛ? ቡድ አይነጠላለ አይነጠላለው። ቡድ አለው። ዝም በል እባክህ፣ ቡድ አለው። ተንበከክ ሳሪስ እየተፈታ ነው። ሳሪስ ብዙ ሰው እየመጣ እየዳን ነው። በፊት እኮ ጉባያችን እዚህ ቅርብ ያለው የሳሪስ ሰዎች አይመጡም ነበር። መቼ መምጣት የጀመሩት? ከጳጉሜ ጀምሮ የሳሪስን ድግምት መተት እየደመሰስን ስለነበረ ነው። ሳሪስ ይፈታል አላልኳችሁም? ሳሪስ ይፈታል አላልኳችሁም? ያው እያንዳንዱ እየመጣ እየተፈታ ነው። የሳሪስ ሕዝብ እየመጣ እየተፈታ ነው ያለው። ስላሴ ይፈታ የሳሪስን ሕዝብ ይፈታል አላልኳችሁም? ሳይሴ የተደገመ ሳይሴ የተመተተ ሁሉ የዘመናት የተቀበረ ነገሩ ሁሉ በስላሴ እየተረገጠ እየተደመሰሰ ያለው አሁንም ሳይሴ የተደገመ ድግምት ሁሉ በቅዱስ ስላሴ ስም ይደምሰስ! በቅዱስ ስላሴ ስም ይደምሰስ! ሳይሴ ያለ ሰላቢ፣ ሳሪ ያለ ደብተራ፣ ሳይሴ ያለ መተተኛ ሁሉ በቅዱስ ስላሴ ስም ይደምሰስ! በቅዱስ ስላሴ ስም ይደምሰስ! እድሜ ለመምህር ግርማ፣ ገና ድሮ ነው የምታውቃቸው እናንተ ደግሞ መጣችሁ እንጂ ከዛ ታውቃለች። አሁን እንደዚህ አይነት ነገር እብድ ነች ብለው ሰፈር ማውራት ጀመሩ። እብድ ነች ብለው ማውራት ጀመሩ። ከዛ አይ በቃ ይሄን የሚያወራው እኮ የሚሰራ ሰው ነው። አዎ እብድ ነኝ። አሁን የሰፈር ቤተ ክርስቲያን አቆማለሁ፣ ራቅ ብዬ እሄዳለሁ አለች። ቀኔ ደርሳል ፈታለሁ ግድ የለም አለች። ታለቅሳለች፣ ታለቅሳለች። በድግ ብላ ምን እንደታያ ታለቅ በቀደም ዩቲዩብ ከፍታ ስታይ አንተን ፕሮግራም አረ አለ እንዴ እሄዳለሁ እየጠየቁ ብድግ ብላ ምጠት ይሄው በቃ ሰላሜ አረግናት እዛው ቤቷ ልጇንን በልተናታል። እንከት አድርገን የበላናቸው ልጆች እሺ። እጆዴ ላይ እጆዴ ላይ እጆዴ ላይ እ በቅዱስ ስላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም ሁላችንም ወደ ሲኦል እንገባለን። ሁለተኛ እንደርስባቸው

ሰው አሽቼ ነው ማድረው፣ እና ከኋላ የለኝም ከፊት የለኝም እና እሷን ተካፍዬ ለሰው ጋር ነው የምበላው። አሁን እህቴ ደግሞ ስትያዝብኝ ሁሉ ነገር ይቀራል። እህቴ ስለዳነችልኝ ስላሴ ምስጋና ይድረሰው። አርባ አራቱ ታቦቶች ምስጋና ይድረሰው። አርሴማዬ ብዬ ነው አርሴመን ጠርቼ የምበላው። አሁንም እኔ እንደበላሁ እናንተም ብሉ፣ እናንተም ጠጡ፣ እናንተም ተጠቀሙበት። በአርባአራቱ ታቦቶች ተጠቀሙበት። እግዚአብሔር የጠራ ሰው ምንም አጣም፣ ከኋላ አጣም፣ ከፊት አጣም። ከፊት ይቀድማል፣ ከኋላ ይቀድማል። ስላሴዎች አሁንም ይርዳችሁ። የታሰረውን ይፍታው፣ የታሰረውን ይፍታው። በየቤቱ ገብቶ ሳላቢ ይደምሰስ፣ ይደምሰስ፣ አሁንም ይደምሰስ። ስላሶች ያደምስሳቸው። እህቴ ስለ መዳነችልኝ ደስ ብሎኛል። እናንተም ደስ ይበላችሁ፣ እናንተም ደስ ይበላችሁ። ክፉ አይንካችሁ። አባታችን ይጠብቅልን፣ አባታችን ይጠብቅልን። እኛን እንደ ፈታ እሱም ከኋላም ከፊቱም ስላሶች ይፍታቸው። አሜን። እሺ፣ እናታችን እግዚአብሔር ይስጠግን። እሺ፣ ተባረኩልን።